እሺ፣ አሁን ይህን ጊዜ የሚወስድባችሁ እና ምናልባት ከዚህ በፊት ተናግሬ አላውቅም። ነገር ግን በጣም ትክስታችን አልቆ ዛበዛሬ ሁለት ይህን መልእክት ለማስተላለፍ ተገድጃለሁ። ይህም መጀመሪያ ራሴ ለማስተዋወቅ ሻለቃ ማርቆስ መና እባላለሁ። የወላይታ ብሔረሰብ አባል ነኝ። በአጠቃላይ ስለ ራሴ የመናገር ብዙ አይደለም ፈልገው በአጠቃላይ በዛሬ ሌት ዋናው አላማዬ በአሁኑ ሰዓት የኢትዮጵያን ሕዝብ እየጨፈጨፈ ያለውን የወያንን መንግስት በጠቅላይ ሚኒስትርነት እመራለው ለምለው ለጠቅላይ ሚኒስትር ጥሪ ለማቅረብ ነው። እንዲሁም ለሌሎች በተጓዳኝ የኢትዮጵያ ህዝብ ሁሉን ብሄረሰብ የሚያቅፍ ነው። ትግሬም ብቻ አይደለም። ኢትዮጵያ ማለት ትግሬ ማለት አይደለም። ኢትዮጵያ ማለት ሁሉም ብሄረሰብ ሁሉም፣ አማራ፣ ኦሮሞ ጉራጌው፣ ወላይታው፣ ከምባታው፣ ሀዲያው፣ መጀንገሩ፣ ኮሞው፣ ኑዌሩ፣ ይሳቀው፣ ጅንካው፣ ጋምጎፋው፣ ጋሞው፣ ዶርዜው፣ ሀረሬው፣ አፋሩ፣ ኢሳው የሁሉም የኢትዮጵያ ብሄረሰብ አባል ነው። ኢትዮጵያ ባለው ሁሉም ብሄረሰብ አቅፎ ሲይዝ ነው። የአንድ ብሔረሰብ ብቻ አይደለችም ኢትዮጵያ። ዛሬ ጠቅላይ ሚኒስትር ተብዬው በራሱ ብሔረሰብም ያልተመረጠ ውክልና የሌለው በአጋጣሚ ስልጣን ላይ ጉብ ያለው ለሟቹ ጠቅላይ ሚኒስትር ለመለስ ባደረገው ውለታ ምክንያት ውለታው የተከፈለለት ህዝብን ማይወክል ጉምቱ ቁጭ ብሎ ዛሬ በኢትዮጵያ ህዝብ ላይ ጦርነት ሊያውጅ አፉ ልከፍት ልከፍት በቅቷል። በመጀመሪያ ደረጃ አንተ እያልኩ ማናግረው በእድሜ ከኔ ታናሽ መሆኑን ስለማቅነው። በሁለተኛ ደረጃ ለኢትዮጵያ ህዝብ ምንም አንቱ የሚያሰኝ ስራ የሰራው ነገር ስለሌለ የኢትዮጵያን ህዝብ የሚያዋርድ የኢትዮጵያን ህዝብ ውድቀት አይኑ እያየ በአእምሮ ማሰብ ያልቻለ በወያኔ ብቻ የሚመራ በእነሱ በል እየተባለ የሚናገር ድምፅ ማጉያ ስለሆነ፣ የመጀመሪያው ጥሪ ህዝብንም አትወክልም፣ የወላይታን ብሔረሰብም አታሰድም። እባክን በቃ በቃ በላይ ለአእምሮ ተገዛ አእምሮ ካለ በቃ ብለ በመጀመሪያ ራሴን ነፃ እንድታወጣ ጥሪ ማቀርብልን በተጨማሪ በሱ ምክንያት ምናልባት በጉያው ተወሽቃችሁ ለሆዳችሁ ተገስታችሁ የኢትዮጵያ ህዝብ ሲደማ በጥይት ስቆላ በገዛ ቀየው ሄደው ወያኔዎች እንደዚህ ህጻናትን፣ አሮጊቶችን፣ የተማሩ ወጣት የነገ የኢትዮጵያ ተስፋ ሊሆኑ ራሳቸውን የሚያዘጋጁ ወጣቶችን የሚፈጅ መንግስት እያያችሁ በሱ ጉያ ተወሽቃችሁ ለሆዳችሁ ተገዥ ሆናችሁ የታሪክ ተወቃሽ ሆናችሁ የምትኖሩ አትሊስት በዚህ በአስራ አንደኛው ሰዓት ላይ እንኳን በቃ ብላችሁ ራሳችሁን ነጻ አውጡ። የኢትዮጵያ ህዝብ ነጻነት ከእናንተ አይጠበቅም። የኢትዮጵያ ህዝብ ራሱ ራሱ ነጻ ያወጣል። ነገር ግን ራሳችሁን እንኳን ነጻ አውጡ፣ ህዝባችሁን ብሔረሰባችሁን እንኳን አታሰድቡ። የተወካዮች ምክር ቤት አፈ ጉባኤው አቶ ተሾመ ቶጋ አንድ ክላስሜት ነበር ነው ማንነቱን አውቃለሁ ከልጅነቱ ሕፃነቱ ጀምሮ። አፈ ጉባኤ ሆነው እያለ የአድዋን ሐውልት ከጣሊያን ተሯርጦ ሲያስመልስ የአድዋ ሐውልት ለወላይታው ምኑ ነው ብሎ ጠቅላይ ሚኒስትር ስናገር እንኳን ጭንቅላት ያለው ወኔ ያለው ለሆዱ ያልተገዛ ሰው ቢሆን በቂው ነበር፣ ያንን ቦታ ጥሎ ለመሄድ ለማውጣት። ጥሎ የወጡ የወላይታ ልጆች በተለያዩ ኤምባሲዎች የሚሰሩ በዛች ቃል ብቻ ጥለው ወጡ። የወላይታ ልጆችን አውቃቸዋለሁ፣ በስም መጥቀስ ባያስፈልግም አውቃቸዋለሁ። በአሁኑ ሰዓት ሁለተኛው ጥሪ የማቀርበው ለወላይታው ብሔር ተወላጅ ነው። ስማችሁን ሲያሰድብ፣ ዘራችሁን ሲያሰድብ ጉምቱ ዝም ብላችሁ ማየት አይገባችሁ። እኔም ብሆን ዝግጅቻለሁ። ምናልባት ይመለስ ይሆናል ወደ አእምሮ ይመለስ ይሆናል ብዬ ዘግይቻለሁ። ነገር ግን በሽታው ተጠናውተዋቸዋል ተጠናውተውታል፣ ሌሎቹንም በዙሪያው ያሉትን ተጠናውተዋቸዋል። ስለዚህ አንድ ሆነዋል። ምናልባት እዛው በተቀማጥ በአቶ ወንበር ላይ ታንቆ ሬሳው ቋንጣ ሆኖ እስክገኝ ድረስ መቆየት ካልሆነ በስተቀር ከእሱ የምጠብቀውም ነገር የለም። ዛሬ እላለሁ ግን የኢትዮጵያ ህዝብ ሲያልቅ በሱ አፍ ትእዛዝ ስትሰጥ በጣም ማዘናችንን ከኔ ጀምሮ የወላይታ ልጆች ሆናችሁ በሙሉ ዲናውንስ ማድረግ ማውገዝ አለባችሁ። ድምጻችን የምናሰማበት ጊዜ አሁን ነው። ምናልባት የወላይታ ህዝብ ለምን በዛሬው ጊዜ አልተንቀሳቀሰም ጠቅላይ ሚኒስትሩ ከእነሱ ስለሆነ የምትሉ ካላችሁ ደግሞ ግልጽ መልእክቴን እንድትሰሙ ጠይቃችኋለሁ። የወላይታ ህዝብ ትንሽ የሚንቀሳቀሰው ትንሽ አእምሮ ያለው ይህን መንግስት ለመቃወም ፍላጎትእና እና ጭንቅላት ያሉን ሁሉም አንድ በአንድ ተጠብቆ ነው ያለው የሀይለ ማርያም ሰዎች የተመለመሉ ገንዘብ ተከፍሏቸው ሞተር ሳይክል ተገዝቶላቸው እያንዳንዱ ምሁር እያንዳንዱ አስተማሪውም ሰራተኛ መንግስትን ይቃውማል ተብሎ ቅድሚያ በተጠበቁ ሰዎች በራፍ ላይ ሁለት ሶስት ሆነው ይመላለሳሉ እነዚህ ሰዎች ምንም አይነት እንቅስቃሴ ማድረግ አልቻሉም ነገር ግን ተኝተዋል ማለት አይደለም። አንድ ቀን የወላይታ ህዝብ ይነሳል፣ ይፈነዳል። የጎንደር ህዝብ ሞት፣ የጎንደር ልጅ መሞት፣ የኦሮሞ ልጅ መሞት፣ የኦሮሞ አዋቂ ሽማግሌ እንደዚህ መሞት የወላይታውም ደም መሆኑን የወላይታ ህዝብ ያውቀዋል። በዚህ በአሁኑ ሰዓት ቴክኖሎጂ ባልተስፋፋበት ጊዜ፣ በአድዋው ጦርነት ጊዜ የደቡብን ህዝብ መርቶ አድዋ ላይ የዘመተው የወላይታ ደጃዝማች ግርማ ሰናቶ የሚባል የውላይታ ሰው ነው። የአድዋ ድል ለውላይታው ምኑ ነው? መለስ ዜናዊ ያለውን ይህ መልሷል። ምኑ መሆኑን አውቆ በዛን ጊዜ እንኳን የውላይታ ህዝብ ዘምቷል። ዘመቻውን የመራው ደጅ አዝማች ግርማ ሰናቶ ይባላል። የደቡቡን ጦር በአጠቃላይ ውላይታ ብቻ ሳይሆን ሌሎችንም ጭምር አድዋ ላይ ያዘመተው የአድዋ ድል የውላይታውም ድል ነው፣ የኦሮሞም ድል ነው፣ የአማራውም ድል ነው የትግራዩም ድል ነው እንጂ አድዋ ትግራይ ላይ ስላለ ብቻ የትግራይ ልጅ ተዋጋ ማለት አይደለም። አጠቃላይ ኢትዮጵያ ህዝብ ነው የተዋጋው። ዛሬ ያንን ለድሉ ለኢትዮጵያ አንድነቱ የተዋጋውን ለኢትዮጵያ አንድነቱ የሞተውን የበላይ የዘለቀን ልጆች ነው ወያኔ እየገደለ ያለው። የወያኔ ጥጋብ ከዘረፋ አልፎ የሰው ደም መጠጣት ሆኗል። ሰይጣናዊ አሰራር ያለው ሰይጣናዊ እምነት ያለው እንደ ባንዲራቸው ንጹህ የኢትዮጵያን ባንዲራ ሰወድ ሰዋል የመጣውን ባንዲራ ዛሬ ሰይጣናዊ ምልክት አድርገውበት ለሰይጣን ያደሩ ሃይማኖት የሌላቸው እግዚአብሔርን የማውቁ ሰዎች የተፈጥሩባት ሀገር ሆናለች። የኢትዮጵያ ህዝብ ድል ተቃርበዋል። ሁላችንም በያለንበት ሆነ ካለንበትም በአንድ ደረጃ ወደፊት በመሄድ አንድ ስቴ ወደፊት በመሄድ ለዛችን ለኢትዮጵያ አንድነት አሁንም ህይወታችን ትንፋሻችን እስካለ ድረስ መታገላችን አይቀርም። ያውቁናል ደግሞ የኢትዮጵያ ሰራዊት ቀድሞ ሰራዊት ምን እንዳደረጋቸው። ጀግና ጀግና የሚሉት አስራ ሰባት ዓመት ሙሉ ከአንዲ ደደቢት መውጣት ያልቻሉ ዛሬ ጀግና ነን ይላሉ። የኢትዮጵያ ህዝብ፣ የጎንደር ህዝብ፣ የጎጃም ህዝብ፣ የወሎ ህዝብ መርቷቸው ምናልባት ከዳር ከደርግ የተሻለ አስተዳደር ይመጣልናል ብሎ በማሰብ መንገድ ከፍቶላቸው ሰጥተው ዛሬ መልሰው ያንን የናጡት ነካሾች ያንን የመራቸውን ዝም ብሎ ያሳለፋቸውን ህዝብ ተመልሰው ይገደሉ ዋጋውን በጥይት እየከፈሉ ነው። የሰራላቸውን ውለታ በጥይት እየከፈሉ ነው። የሰውን ልጅ የወጣቶችን ልጅ ደም እንደውሃ ዛሬ እስከፈስ ድረስ ያ ያለው ከዚህ መንግስት ነጻ ራስን ለማድረግ የሚቻለው ኢትዮጵያ ህዝብ አንለስቀውም ነው። ዛሬ የወላይታን ልጅ በአጠቃላይ ጥሪ ያቀርባለሁ። ይህን ጉምቱ ጠቅላይ ሚኒስትር በስልጣን ላይ ቁጭ ብሎ የወላይታን ስም ያሰድግ ጠቅላይ ሚኒስትር ደሳለኝ ያለኝ ኃይለ ማርያምን ማውገዝ አለብን። በግልጽ ወጥተን ማውገዝ አለብን። በግልጽ ራሳችን ግልጽ አድርገን ተናግረን ማውገዝ አለብን። የወላይታ ልጆች በአጠቃላይ ከዛችን ምድር የተፈጠሩ ለወላይታ ህዝብም የጠቀመው ነገር የለም። ህዝብ ስዘረፍ ቁጭ ብሎ የሚያየ ጉምቱ። ማይክሮፎን አርጅተዋል። ባትሪው አልቋል። ማይክሮፎን ነው። ለስም ከሆነ ይበቃው ነበር። ጠቅላይ ሚኒስትር ተብሏል። አንዴ ለዝና ከሆነ ይበቃው ነበረ። ዛሬ ግን የኢትዮጵያ ህዝብ ሲደማ ሲያለቅስ ዝም ብሎ መቆየት መቻሉ በሽታው ተጋብቶበት ይሆናል። የወያኔ በሽታ ተጋብቶበት ይሆናል። አብሮ መቆየት ይጋባል። አንድ ሰው ዲፕሬሽን ያለበት ሰው ጋር ብዙ ጊዜ የሚገናኝና የሚቆይ ሰው ራሱ በዲፕሬሽን ይያዛል። የሚጋባ ነውና እንደ ማዛጋት፣ አንድ ሰው የሚያዛጋ ከሆነ በአካባቢው ያለው ተመልካቹ አውቶማቲካሊ ማዛጋት ይጀምራል። መንገድ ይሄደ አንድ ሰው ወደ ሽንት ቤት መመለስ ከፈለገ አብዛኛውም ሽንት ቤት መሄድ ይፈልጋል። የሚጋባ ነገር ነው። የእነዚህም በሽታ ነው። ምክንያቱም እያበሉት እያጠጡትና ከዘረፋ ውስጥ ተካፋይ እንዲሆን እያደረጉ ስለሆነ የበለጠ በፍጥነት የሚጋባ ስለሆነ ተጋብቶባቸዋል። ጠቅላይ ሚኒስትሩም ሆነ በአካባቢው ያሉ ካሉ የወላይታ ልጆች ዛሬ የራሳችሁን የምትለዩበት ቀን ህዝቡ እንደሆነ ይነሳል። የወላይታ ህዝብ ይነሳል። የወላይታ ህዝብ ቀድሞ የተዋጋ ቀድሞ ይሄን መንግስት የተቃወመ ቀድሞ የሞተ የሞት ጽዋን መጀመሪያ በህዝብ በህዝብነት በአንድ ሀገር ህዝብነት የቀመሰ የወላይታ ህዝብ ነው። ራሱ ጠቅላይ ሚኒስትር ከተወለደባት ከተማርባት ከተማ ውስጥ ነው። በገበያ ላይ 278 ሰዎች በአንድ ቀን የተረሸኑት ስለዚህ ይሄን እንኳን አይቶ መማር ማይችል የበለጠ የኢትዮጵያን ህዝብ ለልቀት የሚጋብዝ ለጠቅላይ ሚኒስትር ጠቅላይ ሚኒስትር ተብዬው ቁጭ ብሏል ወላይታን ስም ወክሎ። ስለዚህ ዛሬ እያንዳንዳችን ወተ የምንቃወምበት ጊዜ ነው። ማውገዝ አለብን፣ መለየት አለብን። ከጠቅላይ ሚኒስትር ጋር እንዳልሆነን ራሳችን መግለጽ መቻል አለብን። ኢትዮጵያዊ መሆናችን ማሳየት መቻል አለብን። በቃላት ማለት ነው። በተግባር ግን እያንዳንዳችን በየደረጃችን በየችሎታችን ከኢትዮጵያ ህዝብ ጎን እንቆማለን። ይህን የተነሳውን አብዮት ይህን የተነሳው ህዝባዊ ተቃውሞ እንቅስቃሴ እስከ መጨረሻው እንዲገፋ የምንችለውን ሁሉ ማድረግ አለብን። ለዚህ እያንዳንዳችን ባለንበት መዘጋጀት አለብን ብዬ ነው ጥሪ የማቀርበው። እነዚህ ይሉኝታ ያላቸው በልቶ ማይጠግቡ ሆዳሞች ሰላም ሰላም ይላሉ። ለእነሱ ዘረፋ ሰላም ይፈለጋል፣ ለዘረፋቸው እንዲመች። በቃችሁ ሰው ካለ አዎ፣ ሰላም ጠፋ። ኢትዮጵያ ዲሞክራሲ ያታች። ዲሞክራሲ ማለት ስዘረፍ ስዘረፍ ዝም ብሎ ማየት ነው እንዴ? ስሞት ዝም ብሎ ማየት ነው እንጂ። ዛሬ ዝም ብሎ መሞት ሳይሆን ገለው የሚሞቱበት ጊዜ ደርሷል። የኢትዮጵያስ በቃኝ ብሏል። ይህን እንኳን አልተረዱትም። ስለዚህ እነሱ የወጡበት መንገድ በሁሉም አንጻር መሄድ መቻል ነው። ድል ለኢትዮጵያ ህዝብ ፣ ለዛሬው እዚህ ላይ አበቃለሁ። ይሄ ተከታታይ ፕሮግራም ይኖረዋል። ይህን የሚሰሙና የሚታዳምጡ በአካችሁ የምታየው ሼር አድርጉት፣ ለሁሉም እንዲዳረስ እና ተከታታይ ፕሮግራም ይኖረዋል። አመሰግናለሁ። ኢትዮጵያ በልጆቿ ነፃነቷ እንደገና ታገኛለች። ከአውሬዎች እጅ ነፃ ትወጣለች። በልጆቿ እንደገና ክብሯን መልሳ ትጎናጸፋለች። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። በኢትዮጵያ ህዝብ ላይ ጦርነት ሊያውጅ አፉ ልከፍት በቅቷል። በመጀመሪያ ደረጃ አንተ እያልኩ ማናግረው በእድሜ ከኔ ታናሽ መሆኑን ስለማቅ፣ በሁለተኛ ደረጃ ለኢትዮጵያ ህዝብ ምንም አንቱ የሚያሰኝ ስራ የሰራው ነገር ስለሌለ የኢትዮጵያን ህዝብ የሚያዋርድ የኢትዮጵያን ህዝብ ውድቀት አይኑ እያየ በአእምሮ ማሰብ ያልቻለ በወያኔ ብቻ የሚመራ በእነሱ በል እየተባለ የሚናገር ድምፅ ማጉያ ስለሆነ የመጀመሪያው ጥሬ ህዝብንም አትወክልም፣ የወላይታን ብሔረሰብም አታሰድም። እባክን በቃ በቃ በለኝ፣ ለአእምሮ ተገዛ። አእምሮ ካለ በቃ ብለ በመጀመሪያ ራሴን ነፃ እንድታወጣ ጥሪ ማቀርብልን በተጨማሪ በሱ ምክንያት ምናልባት በጉያው ተወሽቃችሁ ለሆዳችሁ ተገስታችሁ የኢትዮጵያ ህዝብ ሲደማ በጥይት ስቆላ በገዛ ቀየው ሄደው ወያኔዎች እንደዚህ ህጻናትን፣ አሮጊቶችን፣ የተማሩ ወጣት የነገ የኢትዮጵያ ተስፋ ሊሆኑ ራሳቸውን የሚያዘጋጁ ወጣቶችን የሚፈጅ መንግስት እያያችሁ በሱ ጉያ ተወሽቃችሁ ለሆዳችሁ ተገዥ ሆናችሁ የታሪክ ተወቃሽ ሆናችሁ የምትኖሩ አትሊስት በዚህ በአስራ አንደኛው ሰዓት ላይ እንኳን በቃ ብላችሁ ራሳችሁን ነጻ አውጡ የኢትዮጵያ ህዝብ ነጻነት ከእናንተ አይጠበቅም የኢትዮጵያ ህዝብ ራሱ ራሱ ነጻ ያወጣል ነገር ግን ራሳችሁን እንኳን ነጻ አውጡ ህዝባችሁን ብሔረሰባችሁን እንኳን አታሰደቡም የተወካዮች ምክር ቤት አፈ ጉባኤው አቶ ተሾመ ቶጋ አንድ ክላስ ሜት ነበር፣ ማንነቱን አውቃለሁ ከልጅነቱ ህጻነቱ ጀምሮ። አፈ ጉባኤ ሆነው እያለ የአድዋን ሀውልት ከጣሊያን ተሯርጦ ሲያስመልስ የአድዋ ሀውልት ለወላይታው ምኑ ነው ብሎ ጠቅላይ ሚኒስትር ስናገር እንኳን ጭንቅላት ያለው ወኔ ያለው ለሆዱ ያልተገዛ ሰው ቢሆን በቂው ነበር፣ ያንን ቦታ ጥሎ ለመሄድ ለመውጣት ጥሎ የወጡ የወላይታ ልጆች በተለያዩ ኤምባሲዎች የሚሰሩ በዛች ቃል ብቻ ጥለው ወጡ። ይላይ እሺ፣ አሁን ይህን ጊዜ የሚወስድባችሁ እና ምናልባት ከዚህ በፊት ተናግሬ አላውቅም፣ ነገር ግን በጣም ትክስታችን አልቆ እዛ በዛሬ ሁለት ይህን መልእክት ለማስተላለፍ ተገድጃለሁ። ይህም መጀመሪያ ራሴ ለማስተዋወቅ ሻለቃ ማርቆስ መና ባላለሁ የወላይታ ብሔረሰብ አባል ነኝ። በአጠቃላይ ስለ ራሴ መናገር ብዙ አይደለም ንፈልገው በአጠቃላይ በዛሬ ዕለት ዋናው አላማዬ በአሁኑ ሰዓት የኢትዮጵያን ህዝብ እየጨፈጨፈ ያለውን የወያንን መንግስት በጠቅላይ ሚኒስትርነት እመራለው ለምለው ለጠቅላይ ሚኒስትር ጥሪ ለማቅረብ ነው። እንዲሁም ለሌሎች በተጓዳኝ የኢትዮጵያ ህዝብ ሁሉን ብሔረሰብ የሚያቅፍ ነው። ትግሬን ብቻ አይደለም። ኢትዮጵያ ማለት ትግሬ ማለት አይደለም። ኢትዮጵያ ማለት ሁሉም ብሄረሰብ፣ ሁሉም አማራ፣ ኦሮሞ፣ ጉራጌው፣ ወላይታው፣ ታው፣ ካምባታው፣ ሀዲያው፣ መጀንገሩ፣ ኮመው፣ ኖዌሩ፣ ይሳቀው፣ ጅንካው፣ ጋምጎፋው፣ ጋሞው፣ ዶርዜው፣ ሀረሬው አፋሩ እሳው የሁሉም የኢትዮጵያ ብሄረሰብ አባል ነው። ኢትዮጵያም ባለው ሁሉም ብሔረሰብ አቅፎ ሲይዝ ነው። የአንድ ብሄረሰብ ብቻ አይደለችም። ኢትዮጵያ ዛሬ ጠቅላይ ሚኒስትር ተብዬው በራሱ ብሄረሰብ ያልተመረጠ ውክን ላይ የሌለው በአጋጣሚ ስልጣን ላይ ጉብ ያለው ለሟቹ ጠቅላይ ሚኒስትር ለመለስ ባደረገው ውለታ ምክንያት ውለታው የተከፈለለት ህዝብን ማይወክል ጉምቱ ቁጭ ብሎ ዛሬ ይመልሷል። ምኑ መሆኑንማ አውቆ በዛን ጊዜ እንኳን የወላይታ ህዝብ ዘምቷል። ዘመቻውን የመራው ደጃዝማች ግርማ ሰናቶ ይባላል። የደቡቡን ጦር በአጠቃላይ ወላይታ ብቻ ሳይሆን፣ ሌሎችንም ጭምር አድዋ ላይ ያዘመተው የአድዋ ድል የወላይታውም ድል ነው። የኦሮሞም ድል ነው። የአማራውም ድል ነው የትግራይም ድል ነው እንጂ አድዋ ትግራይ ላይ ስላለ ብቻ የትግራይ ልጅ ተዋጋ ማለት አይደለም። አጠቃላይ ኢትዮጵያ ህዝብ ነው የተዋጋው። ዛሬ ያንን ለድሉ ለኢትዮጵያ አንድነቱ የተዋጋውን ለኢትዮጵያ አንድነቱ የሞተውን የበላይ ዘለቀን ልጆች ነው ወያኔ እየገደለ ያለው። የወያኔ ጥጋብ ከዘረፋ አልፎ የሰው ደም መጥጣት ሆኗል። ሰይጣናዊ አሰራር ያለው ሰይጣናዊ እምነት ያለው እንደ ባንዲራቸው ንጹህ የኢትዮጵያን ባንዲራ ሰወድ ሰዋል የመጣውን ባንዲራ ዛሬ ሰይጣናዊ ምልክት አድርገውበት ለሰይጣን ያደሩ ሃይማኖት የሌላቸው እግዚአብሔርን የማውቁ ሰዎች የተፈጥሩባት አገር ሆናለች። የኢትዮጵያ ህዝብ ድል ተቃርበዋል። ሁላችንም በያለንበት ሆነ ካለንበትም በአንድ ደረጃ ወደፊት በመሄድ አንድ ስቴፕ ወደፊት በመሄድ ለዛች ለኢትዮጵያ አንድነት አሁንም ህይወታችን ትንፋሻችን እስካለ ድረስ መታገላችን አይቀርም። ያውቁናል። ደግሞ የኢትዮጵያ ሰራዊት ቀድሞ ሰራዊት ምን እንዳደረጋቸው ጀግና ጀግና የሚሉት አስራ ሰባት አመት ሙሉ ከአንዲ ደደቢት መውጣት ያልቻሉ ዛሬ ጀግና ነኝ ይላሉ። የኢትዮጵያ ህዝብ፣ የጎንደር ህዝብ፣ የጎጃም ህዝብ፣ የወሎ ህዝብ መርቷቸው ምናልባት ከዳርግ ከደርግ የተሻለ አስተዳደር ይመጣልናል ብሎ በማሰብ መንገድ ከፍቶላቸው ሰጥተው ዛሬ መልሰው ያንን የናጡት ነካሾች፣ ያንን የመራቸውን ዝም ብሎ ያሳለፋቸውን ህዝብ ተመልሰው ይገደሉ ዋጋውን በጥይት እየከፈሉ ነው። የሰራላቸውን ውለታ በጥይት እየከፈሉ ነው። የሰው ልጅ የወጣቶችን ልጅ ደም እንደ ውሃ ዛሬ እስክፈስ ድረስ ያያል። ከዚህ መንግስት ነጻ ራስን ለማድረግ የሚቻለው ኢትዮጵያ ህዝብ ዛሬ የወላይታን ልጅ በአጠቃላይ ጥሪ ያቀርባለሁ። ይህን ጉምቱ ጠቅላይ ሚኒስትር በስልጣን ላይ ቁጭ ብሎ የወላይታን ስም ያሰድግ ጠቅላይ ሚኒስትር ደሳለኝ ኃይለ ማርያምን ማውገዝ አለብን። በግልጽ ወጥተን ማውገዝ አለብን። በግልጽ ራሳችን ግልጽ አድርገን ተናግረን ማውገዝ አለብን። የወላይታ ልጆች በአጠቃላይ ከዛችን ምድር የተፈጠርን ለወላይታ ህዝብም የጠቀመው ነገር የለም። ህዝብ ስዘረፍ ቁጭ ብሎ የሚያየ ጉምቱ። ማይክሮፎን አርጅቷል። ባትሪው አልቋል። ማይክሮፎን ነው። ለስም ከሆነ ይበቃው ነበር። ጠቅላይ ሚኒስትር ተብሏል አንዴ። ለዝና ከሆነ ይበቃው ነበረ። ዛሬ ግን የኢትዮጵያ ህዝብ ሲደማ ሲያለቅስ ዝም ብሎ መቆየት መቻሉ በሽታው ተጋብቶበት ይሆናል። የወያኔ በሽታ ተጋብቶበት ይሆናል። አብሮ መቆየት ይጋባል። አንድ ሰው ዲፕሬሽን ያለበት ሰው ጋር ብዙ ጊዜ የሚገናኝና የሚቆይ ሰው ራሱ በዲፕሬሽን ይያዛል። የሚጋባ ነውና፣ እንደ ማዛጋት። አንድ ሰው የሚያዛጋ ከሆነ በአካባቢው ያለው ተመልካቹ አውቶማቲካሊ ማዛጋት ይጀምራል። መንገድ ይሄደ አንድ ሰው ወደ ሽንት ቤት መመለስ ከፈለገ አብዛኛውም ሽንት ቤት መሄድ ይፈልጋል። የሚጋባ ነገር ነው። የእነዚህም በሽታ ይሆ ነው። ምክንያቱም እያበሉት እያጠጡትና ከዘረፋ ውስጥ ተካፋይ እንዲሆን እያደረጉ ስለሆነ የበለጠ በፍጥነት የሚጋባ ስለሆነ ተጋብቶባቸዋል። ጠቅላይ ሚኒስትሩም ሆነ በአካባቢው ያሉ ካሉ የወላይታ ልጆች ዛሬ የራሳችሁን የምትለዩበት ቀን ህዝቡ እንደሆነ ይነሳል። የወላይታ ህዝብ ይነሳል። የወላይታ ህዝብ ቀድሞ የተዋጋ፣ ቀድሞ ይሄን መንግስት የተቃወመ፣ ቀድሞ የሞተ የሞት ጽዋን መጀመሪያ በህዝብ በህዝብነት በአንድ ሀገር ህዝብነት የቀመሰ የወላይታ ህዝብ ነው። ራሱ ጠቅላይ ሚኒስትር ከተወለደባት ከተማረባት ከተማ ውስጥ ነው። በገበያ ላይ 278 ሰዎች በአንድ ቀን የተረሸኑት ስለዚህ ይሄን እንኳን አይቶ መማር ማይችል የበለጠ የኢትዮጵያን ህዝብ ለእልቀት የሚጋብዝ ለጠቅላይ ጠቅላይ ሚኒስትር ጠቅላይ ሚኒስትር ተብዬው ቁጭ ብሏል ወላይታ ስም ወክሎ። ስለዚህ ዛሬ እያንዳንዳችን ወተ የምንቃወምበት ጊዜ ነው። ማውገዝ አለብን፣ መለየት አለብን። ከጠቅላይ ሚኒስትር ጋር እንዳልሆነን ራሳችን መግለጽ መቻል አለብን። ኢትዮጵያዊ መሆናችን ማሳየት መቻል አለብን። በጆችን አቃቸዋል። በስም መጥቀስ ማያስፈልግም አውቃቸዋለሁ። በአሁኑ ሰዓት ሁለተኛው ጥሪ የማቀርበው ለወላይታው ብሔር ተወላጅ ነው። ስማችሁን ሲያሰድብ፣ ዘራችሁን ሲያሰድብ ጉምቱ ዝም ብላችሁ ማየት አይገባችሁ። እኔም ብሆን ዘግይቻለሁ። ምናልባት ይመለስ ይሆናል፣ ወደ አእምሮ ይመለስ ይሆናል ብዬ ዘግይቻለሁ ነገር ግን በሽታው ተጠናውተዋቸዋል ተጠናውቶታል። ሌሎቹንም በዙሪያ ያሉትን ተጠናውተዋቸዋል። ስለዚህ አንድ ሆነዋል። ምናልባት እዛው በተቀማጥ በአቶ ወንበር ላይ ታንቆ ሬሳው ቋንጣ ሆኖ እስክገኝ ድረስ መቆየት ካልሆነ በስተቀር ከእሱ የምጠብቀውም ነገር የለም። ዛ ይላል ግን የኢትዮጵያ ህዝብ ሲያልቅ በሱ አፍ ትዕዛዝ ስሰጥ በጣም ማዘናችንን ከኔ ጀምሮ የወላይታ ልጆች ሆናችሁ በሙሉ ዲናውንስ ማድረግ ማውገዝ አለባችሁ። ድምጻችን የምናሰማበት ጊዜ አሁን ነው። ምናልባት የወላይታ ህዝብ ለምን በዛሬው ጊዜ አልተንቀሳቀሰም ጠቅላይ ሚኒስትሩ ከእነሱ ስለሆነ የሚትሉ ካላችሁ ደግሞ ግልጽ መልእክቴን እንድትሰሙ እጠይቃችኋለሁ። የወላይታ ህዝብ ትንሽ የሚንቀሳቀሰው ትንሽ አእምሮ ያለው ይህን መንግስት ለመቃወም ፍላጎት እና ጭንቅላት ያሉን ሁሉ አንድ በአንድ ተጠብቆ ነው ያለው። የኃይለ ማርያም ሰዎች የተመለመሉ ገንዘብ ተከፍሏቸው ሞተር ሳይክል ተገዝቶላቸው እያንዳንዱ ምሁር፣ እያንዳንዱ አስተማሪውም ሰራተኛ መንግስትን ይቃውማል ተብሎ ቅድሚያ በተጠበቁ ሰዎች በራፍ ላይ ሁለት ሶስት ሆኖ ይመላለሳሉ። እነዚህ ሰዎች ምንም አይነት እንቅስቃሴ ማድረግ አልቻሉ። ነገር ግን ተኝተዋል ማለት አይደለም። አንድ ቀን የወላይታ ህዝብ ይነሳል ይፈነዳል። የጎንደር ህዝብ መሞት፣ የጎንደር ልጅ መሞት፣ የኦሮሞ ልጅ መሞት፣ የኦሮሞ አዋቂ ሽማግሌ እንደዚህ መሞት የወላይታውም ደም መሆኑን የወላይታ ህዝብ ያውቀዋል። በዚህ በአሁኑ ሰዓት ቴክኖሎጂ ባልተስፋባበት ጊዜ፣ በአድዋው ጦርነት ጊዜ የደቡብን ህዝብ መርቶ አድዋ ላይ የዘመተው የወላይታ ደጃዝማች ግርማ ሰናቶ የሚባል የወላይታ ሰው ነው። የአድዋ ድል ለወላይታው ምኑ ነው? መለስ ዜናዊ ያለውን